ለህይወት ጥያቄ፣ ለልባችን ታላቅ ምኞት ስንጸልይ መልሱ ሲዘገይብን ልባችን ምን ይላል? ለህይወት ግራ መጋባት ፍቺ ስንሻ ፈጣሪ ሆይ የትነህ፣ ለምን ዘገየ ብለን እንጮሃለን። ተስፋችንም የደረቀ መሰለን ጊዜ ስንቶቻችን አልፈናል። ሕይወቷ የዘመናት መጠበቅ ፍጻሜ ነው። ዘር አልባ የደረቀ የመሰለ ሕይወት እንዴት የዓለም ሁሉ ፍሬ ማኅፀን ሊሆን ቻለ ይህ ታሪክ? ትዕግስት ዋጋ አለው የምትል የትንሣኤ ምልክት ነች። ዛሬ ግን ለዚህ ሁሉ ትዕግስትና የዘገየ የሚመስል ጸሎት ምላሽ የሆነችውን አንዲት ታላቅ እናት ልንዘክር ነው። እርሷም ታላቋ ብፅሕት ቅድስት ሐና የቅድስት ድንግል ማርያም ናት። የዛሬውን ዓለም ሩጫ ትተን በዘመናት ሁሉ ሲወርድ የመጣው የመዳናችን መሠረት የተጣለበትን የቅድስት ሐናን ሚስጥር በጥሞናን መርምር ከዘመን መጀመሪያ ጀምሮ እግዚአብሔር የዘረጋው ታላቅ ዕቅድ መንገድ አለ። የሰማይና የምድር ቃል ኪዳን መሠረት ነው። ቅድስት ሐና በዘር ሐረጓ የሰው ልጅ መዳኛ መንገድ ተዘጋጅቶላታል። የመጀመሪያው ነገር የሐና ትውልድ ሰንሰለት ነው። ሐረጓ ከአባታችን አብርሃም ይጀምራል። የአብርሃም ልጅ ይስሐቅ፣ የይስሐቅ ያዕቆብ። ከዚያም ነገሥታትን ሳይሆን ካህናትን ወለደች። ከያዕቆብ በኋላ ሌዊ፣ ቀዓት፣ እንበረም ከዚያ ታላቁ ካህን ቅዱስ አሮን ተወለደ። ከአሮን ቀጥሎ አላዛርና ፊንሐስ እየተከተለ እስከ ቅዱስ አባቷ በጥርቃና እናቷ ቴክታ ይደርሳል። ይህ ትውልድ ገና ሐና ሳትወለድ፣ ገና ልጇም ሳትጸነስ የእግዚአብሔር እቅድ በቴክታ ዘንድ በሕልም ተገለጠ። እናታችን ቴክታ ባለቤቷን በጥርቃ እንዲህ አለችው። በራእይ ነጭ እንቦሳ ከበረታችን ስትወጣ እርሷም ሌላ እንቦሳ ወልዳ እስከ ስድስት ትውልድ ስትደርስ ሰባተኛይቱ ጨረቃን ስትወልድ ጨረቃ ደግሞ ፀሐይን ስትወልድ አየው። በጥርቃም ራእዩ ደግ ነው የሚፈታ ግን የለም ብሎ ግራ ተጋባ። ህልም ፈቺ ጋርም ሄደው ፍቹ አስገራሚ ነበረ። እግዚአብሔር አይቷችኋል። ደጋግ ልጆች ትወልዳላችሁ። ሰባተኛ ሰባተኛይቱ ሴት ልጅ በጨረቃ መመሰሏ ደግሞ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት እንደሚወልዱ ተናገረ። ጨረቃ እመቤታችን ቅድስት ድንግል ማርያም ናት። ፀሐይ የተባለውስ ህልም ፈችው እንደ ንጉሥ ያለ ይሆናል አልተገለጸልኝም በማለት በሚስጥር ዘጋው። አባታችን በጥርቃ የሕልም ፍቺውን ለሚስቱ ለቴክታ ሲነግራት፣ የእግዚአብሔር ቃል ዝም ብሎ አልቀረም። በመጀመሪያ ወር ሄሜን ተጸነሰች። ከዚያም ዴርዴ፣ ከዛም ቶና፣ ሲካር፣ ሄርሜላ በቅደም ተከተል ተወለዱ። ስድስቱን ቦሳዎች ማለት እነዚህ ናቸው። እነዚህ ስድስት ትውልድ ምን ማለት ናቸው? እግዚአብሔር ታላቅ ሥራ ከመስራቱ በፊት ጊዜ ወስዶ ቤቱን ያጸዳል፣ ሰራዊቱን ያደራጃል፣ ሐረጉንም ያከብራል። እያንዳንዷ ሴት ልጅ የተወለደችው የቅድስናን ችቦ ለቀጣዩ ለማቀበል ነው። ለምንድን ነው ስድስት ትውልድ ያስፈለገው? ሰባት ቁጥር የፍጹምነት ምልክት ነውና፣ ከሰባተኛይቱ በፊት ያለው ስድስት ትውልድ ትዕግስትን፣ ትምህርትን፣ ከኃጢአት መራቅን ሲማማር ኖሯል። የስድስት ትውልድ የዘመናት ጽድቅ የጥበቃው ጊዜ ነበረ። ከብዙ ትውልድ በኋላ ጨረቃ የምትባለው ሐና ተወለደች። ሐናም አደገች፣ ጻድቁን ኢያቄምንም አገባች። ኢያቄምም እንዲሁ ከጻድቅ ሐረግ የወጣ ነበረ። ነገር ግን የዘመናት ተስፋ መታ፣ ትውልዱን የምትቀበለው ብርቱ ሴት መታ፣ ማኅፀኗ ተዘጋ። እዚህ ጋ ነው ታሪኩ ልብ የሚነካው ስድስት ትውልድ ታገሶ ቅድስናን አከማችቶ በመጨረሻ የሚፈልገውን ሰው ሲመጣ ትልቁ ፈተና መጣ። ሐና ልጅ አልወልድም አለች። ቅዱስ ኢያቄም እና ሐና እርጅተዋል አርጅተዋል። የሰው ሞቀሳና ንቀት በርትቶባቸዋል። በዓይኗ እግዚአብሔር ከነሱ ፊቱ ያዞረ የመሰለ ጊዜ ነበረ። በዘመናቸው ልጅ አለመወለድ ወለድ ኃጢአት እንደሰሩ ያህል ነበር የሚታየው ከእግዚአብሔር የተዘጋባቸው የተተፉ የሚመስላቸው ጊዜ የሐናና የኢያቄም ህመም። የዘመናት መጠበቅ ውጤት ነበር። ነገር ግን የዚህ ሁሉ መዘግየት ዓላማ ምን ነበረ? የሰው ልጅ ተስፋ መቁረጥ ወደ መለኮታዊ ድንቅ ሥራ የሚለወጥበት መንገድ ለመፍጠር። ሰው የዘመን ቀጠሮ ያዘጋጃል፣ እግዚአብሔር ግን የሕይወትን መርሃ ግብር ይጽፋል። ሐናና እያቄም በሰው ዕድሜ አርጅተዋል፣ ማህፀናቸው ተዘግቷል፣ ተስፋቸውም ደርቋል። በዚህ የጨለመ ጊዜ ግን ታላቅ ብርሃን ፈነጠቀ። ቅድስት ሐና ከቤቷ ወጣችና ርግቦች ከልጆቻቸው ጋር ሲጫወቱ አየች። በእንስሳትም ዘንድ እንኳን ፍሬ አለ፣ በእርሷ ላይ ግን መካንነት አለ። ልቧ በድንገት ተሰበረ፣ እንባዋ እንደ ጅረት ወረደ። ወደ ፈጣሪም ጮኸች፦ ፈጣሪ ሆይ፣ የዱር እንስሳት ማኅፀን የምትከፍት አንተ፣ እጽዋትን ከባሕርያቸው እንዲያፈሩ የምታደርግ፣ እውነት ሐናን ብቻ ድንጋይ አድርገህ ፈጥረሃታልን? ያና ጩኸት ክስ አይደለም የልብ የመጨረሻ ምስጢር ለእግዚአብሔር መግለጥ ነው። ቅዱስ ኢያቄም እንዲሁ ዝም አላለም። የቤተሰብ መካንነት መሸከም ለወንድም ከባድ ነው። እሱም ወደ ተራራ ወጣ፣ ብቻውን ወደ ሰማይ የቀረበ ቦታ፣ ከሰው ወቀሳ የራቀ ቦታ ለአርባ ቀናት አለቀሰ፣ ጾመ፣ ጸለየ። ሁለቱም ተስፋ ቆርጠው ዝም ብለው አልተቀመጡ። አንዱ በወፍ ጎጆ ሲመካከር፣ ሌላው በተራራ ላይ ይጮኋል። ሁለቱም አንድ ላይ ልጅ ከሰጠን የምንለምነውን ነገር ከፈጸምክልን ልጁን ለቤተ እግዚአብሔር አገልጋይ እንዲሆን አሳልፈን እንሰጣለን ብለው ቃል ገቡ። ልጃቸውን የጠየቁት ለራሳቸው ለመውለድ ብቻ አልነበረም። የዓለም መድኃኒት ሊሸከም ለሚችል ቤት ሊሰጡት ነበር። የሰውን ሥራ ሳይሆን የእግዚአብሔርን ዕቅድ ማስፈጸም ይሆን ዘንድ ጠየቁት። ስዕለቱ የጸሎታቸው ዋጋ ከፍ አደረገው። የእናንተም ጸሎት እንደ ሐናና ኢያቄም የቤተ ክርስቲያን የሕዝብ የትውልድ እቅድ ይሁን። የልቅሶና የስለት ጸሎት ወደ ሰማይ ከፍ ሲል የእግዚአብሔር መልስ ከዘገየበት የሰማይ መዝገብ መጣ። በሐምሌ 30 ቀን ቅዱስ ኢያቄም በራእይ አንድ አስገራሚ ነገር አየ። ነጭ ርግብ ሰባቱን ሰማይ አሰንጥቃ ወረደች። ያቺም ርግብ በቅድስት ሐና ራስ ላይ አረፈች። በቀኝ ጆሮዋ ገብታ በማህፀኗ አደረች። ሰባቱንም ሰማያት ሰንጥቃ መውረዷ ደግሞ ከፍጥሯን ሁሉ በላይ የሆነች ከዘመናት እቅድ የተዘጋጀች እንደምትወለድ ያመለክታል። ሐናም ለባሏ አንተም ጸምር ሲያስታጥቁ መቋሚያ ሀብባ አፍርታ ፍጥረት ሁሉ ሲመገባት አየው ብላ ነገረችው። መቋሚያ የአገልግሎት ምልክት ነው። የደረቀው የአገልግሎት በትር ሕይወት አግኝቶ ፍሬ ማፍራቱ የዘመናት መካንነት በበረከት የሚተካ ያሳያል። ፍጥረት ሁሉ ፍሬውን እንደሚመገብ ማየቱ ደግሞ የሚወለደውን ፍሬ የዓለም ሕይወት መሆኑን ይጠቁመናል። የዘመናት ጥበቃ ፍጻሜው እነሆ በነሐሴ ሰባት ቀን በዕለተ እሁድ እመቤታችን ቅድስት ድንግል ማርያም ተጸነሰች። ለሐናና ኢያቄም ብቻ ሳይሆን ለወገኖቻቸው፣ ለዓለም ሁሉ ታላቅ ደስታ ሆነ። ቅድስት ሐናም ፀንሳ በነበረችባቸው ዘጠኝ ወራትም በጎነትና ንጽህናን አበዛች። የብርሃን ማደሪያ በሆዷ ሲኖር ብርሃኑ ከእርሷ ይፈስ ነበርና አይነ ስውራንን አበራች፣ በሽተኞችንም ፈወሰች። በሆዷም ማርያምን የተሸከመችና በልቧ ክርስቶስን ለተሸከመው ሰው ሁሉ ትምህርት ናት። የእግዚአብሔር ጸጋ በቅድስት ሐና ላይ በጎርፍ መልክ መፍሰሱን ቀጠለ። በማኅፀኗ ያለችውም ጨረቃ ዓለምን ከማብራቷ በፊት የእናቷን ሕይወት ከማይጠፉ ብርሃን ሞላችው። ከብዙ ታምራት አንዱ የጦሊቅ ልጅ ሞተ። ወላጆቹም እያለቀሱ ሲያዘዋውሩት፣ ቅድስት ሐናም ወደ ስፍራው ደረሰች። ልባችን ፍቅር ሲይዝ ጥላቻ እንኳን ሕይወት ይሰጣልና። ሐና እያለቀሰች ስትዞር ጥላዋ በሞተው ሕፃን ላይ አረፈ። ሞት ተፈታ፣ ልጁም ብድግ ብሎ ተነሳ። ልብ በሉ፣ በጽንስ ውስጥ ያለችው ብላቴና ለመመስከር የመጀመሪያው ምስክርነት ከሞት የተነሳው ሕፃን ነበር። ሕፃኑም እንዲህ አለ፣ ለድንግል ማርያም የጽድቅ ፀሐይ እናት ሆይ ሰላም ላንቺ ይሁን። ቀጥሎም ወደ ቅድስታና ዞር ብሎ ሰማይና ምድር ነፈጠረ አያቱ ሰላም ላንቺውን በማለት ምስጋና ቀረበ። የሐናን የቅድስና ደረጃ ተመልከቱ። በማኅፀኗ የክርስቶስና ተሸክማ ጥላዋ ለሞተ ሰውነት ትንሳኤን ሰጠ። የዚህ ታላቅ የጽድቅ ፍሬ መወለድም ተፈጸመ በግንቦት አንድ ቀን ቅድስት ድንግል ማርያም ተወለደች። የዘመናት መጠበቅ በዚያች ቅድስት ብላቴና ተፈጸመ። ከፍጥረት ሁሉ ተለይታ የዘላለም ማደሪያት ወንዘር ተመርጣ የተወለደች የሐናና ኢያቄም ታሪክ የመልካም ጅምርና የደስታ ልደት ታሪክ ብቻ አይደለም፤ የቃል ኪዳን መፈጸሚያ፣ የፍቅር መስዋዕትነት ታሪክ ጭምር ነው። አዲስ የተወለደችው ማርያም ቅድስት ሐና ሶስት ዓመት እስኪሆናት ከቅፏ አላወረደቻትም ነበረ የዘመናት ናፍቆት፣ የደረቀ ማኅፀን ውጤት፣ ይህን የመሰለ ውድ ፍሬ እንዴት ሊለያዩ? አንዴም መላእክት ወስደውባት ነበረ። ሐናም በጭንቀትና በፍርሃት አለቀሰች። ነገር ግን የቃል ኪዳናቸውን ጊዜ አልረሱም። ልጅ ከሰጠህን ለቤተ እግዚአብሔር አገልጋይ ይሁን ብለው ተስለው ነበረ። የሦስት ዓመት ዕድሜዋም ሲደርስ ሳይሰስቱ ሳያስቀሩ ለዓለም ሁሉ ቤዛ የሚሆን ማኅፀኗ ብላቴናዋን ለእግዚአብሔር ቤት አሳልፋ ሰጠች። ማርያም ወደ ቤተ መቅደስ ከገባች በኋላም የእናትነት ፍቅሯ አላረፈም ነበረ። ቅድስት ሐናና ለአምስት ዓመታት ያህል በተደጋጋሚ ትጎበኛት ትስማት ነበረ። በመጨረሻም እመቤታችን ስምንት ዓመት በሞላት ጊዜ የብፅዕት እናት የቅድስት ሐና የእረፍት ጊዜ ደረሰ። የክርስቶስ ልደት በዓይን ሊታይ ስምንት ዓመታት ሲቀሩት ቅድስት እናት ምድራዊ ስራዋን ፈጽማ በሰላም አረፈች። ትዕግስቷን ፍሬ አፍርቶ ስዕለቷም ተፈጽሟል። እኛም እንደ ሐናና ኢያቄም በህይወታችን የልብ ምኞት ያለብን ነን። ግን ሐናና ኢያቄም የጠየቁት ለራሳቸው መወለድ ብቻ አልነበረም፣ ለእግዚአብሔር መስጠት ነበረ። የምንለምነውን ነገር ለእግዚአብሔር ለመስጠት ዝግጁ ነው። ሐና በጽንሷ ጊዜ አይነ ስውራንን አብረታለች። የሞተ ልጅም በጥለዋ ተነስቷል። የዘገየ ይመስለው የዘመናት እቅድ አካል ነው። የቅድስታና ታሪክ መሰረቱ ስድስት ውልድ የወሰደ ዝግጅት ነው። የቅድስታና የጻድቅ የጻድቁ በረከት የድንግል ማርያም አማላጅነት የህይወታችን የብርሃን መሰሶ ይሁን። ወስዋት ለእግዚአብሔር ወለውላዲቱ ድንግል ወለመስቀሉ ክቡር አሜን።